አንድ ወንድ መቋቋም የሚችለውን ያል ያህል አንጀቴን አሰራ ተቋቁሜ ብዙ ነገር አልፌ፣ ያለው ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ። ለማት ዓመታት እህቴ ጋር እኮ ከስምንት ዓመት በኋላ ምናምን ነው የታረኩት። የዛሬ ሁለት ሶስት ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት

አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰራ ተቋቁሜ ብዙ ነገር አልፌ፣ ያለው ብዙ ግን አለው፣ ገደብ አለው። እኔኮ ቤተሰቦቼን ትቻለሁ። ለማት ዓመታት እህቴ ጋር እኮ ከስምንት ዓመት በኋላ ምናምን እኮ ነው የታረቅሁት። የዛሬ ሁለት ሶስት ዓመት ምናምን ከታረቅሁ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት ምናምን በንደዚህ አይነት ነገር ማለት